ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከብስራት ዩቲብ ፔጅ የሚተላለፍላችሁ የብስራት የመረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ምህረት ታደሰ እንዲሁም ባልደረባ የሰላማዊ ነጋሴ አብረናችሁ ቆይታ እናድርጋለን። ከሀገር ውስጥና ከባህር ማዶ ያገኘናቸውን መረጃዎችን ነግራችኋለን። የምናስቀድመው የሀገር ውስጥ መረጃዎች ይሆናሉ። የኃይል ስርቆት በሚፈጽሙ በመካከለኛ ኢንዱስትሪ ታሪፍ መደብ ተጠቃሚዎች ላይ የአንድ ሚሊየን ብር ቅጣት ይጣላል ተባለ። የኢትዮጵያ ኤሌክትሪክ አገልግሎት ተደራሽነቱን ለማስፋት ጥራት ያለው ያለውና ያልተቆራረጠ አገልግሎት ለመስጠት በትኩረት እየሰራ ቢሆንም የኃይልና የመሰረተ ልማት ስርቆት ፈተና እንደሆነበትም አስታውቋል። ተቋሙ በዛሬው ዕለት በኢነርጂ አጠቃቀም ቆጣሪና ተያያዥ እቃዎች ምርመራ መመሪያ ላይ በሰጠው ጋዜጣዊ መግለጫ ላይ ከዚህ በኋላ በኃይልና በመሰረተ ልማት ላይ በሚፈጸሙ ስርቆቶች ላይ ትዕዛዝ እንደማይኖር ገልጸዋል። ይህን እኩይ ተግባር በሚፈጽሙ መካከለኛ ኢንዱስትሪ ታሪፍ መደብ ተጠቃሚዎች ላይ የአንድ ሚሊዮን ብር ቅጣት እንደሚተላለፍ በኢትዮጵያ ኤሌክትሪክ አገልግሎት የሽያጭና የደንበኞች አገልግሎት ዳይሬክተር አቶ እየህይ ስዩም ለብስራት ሬዲዮ ተናግሯል። ለዝቅተኛ የኢንዱስትሪ ታሪፍ መደብ ተጠቃሚዎች 750 ሺህ ብር፣ ለጠቅላላ ታሪፍ መደብ ተጠቃሚ 500 ሺህ ብር፣ ለመኖሪያ ቤት ታሪፍ መደብ ተጠቃሚ 20 ሺህ ብር ቅጣት እንደሚተላለፍ አቶ የህይስ አክሏል። ይህንን የስርቆት ተግባር በተደጋጋሚ በሚፈጽሙ አካላት ላይ የቅጣት መጠኑ እጥፍ እየሆነ እንደሚሄድ ተገልጿል። የኤሌክትሪክ ኃይል ስርቆት መፈጸሙ ለተረጋገጠበት ደንበኛ የኤሌክትሪክ ኃይል አቅርቦቱ በጊዜያዊነት ከምሰሶ ወይም ከአቅርቦት መነሻ ላይ የማቋረጥ ሆኖ የድርጅት የህግ አካል የምርመራ ሂደቱን ማጠናቀቁን በጽሁፍ እስኪያሳውቅ እንዲሁም ደንበኛው የሚጠበቅበትን ክፍያ እስኪፈጽምና መተማመኛ የውል ሰነድ ላይ እስኪፈርም ድረስ ተቋርጦ የሚቆይ ይሆናል ተብሏል ስትል ስትል መዋወርቅ ዘግባለች። በጌድዮ ዞን በቤት ሰራተኝነት የምትሰራውን የ18 ዓመት ታዳጊ አስገድዶ በመድፈር የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። በደቡብ ኢትዮጵያ ክልል በጌድዮ ዞን ኮቾሬ ወረዳ በአስገድዶ መድፈርና በግድያ ወንጀል የተከሰሰው ግለሰብ በእስራት መቀጣቱን የዞኑ ፖሊስ አስታውቋል። ተከሳሽ ደሳለኛ ሰፋ የተባለ ሲሆን በኮቾሬ ወረዳ በሃማ ቀበሌ ልዩ ቦታ ድንጋቴ ህዋስ ተብሎ በሚጠራው አካባቢ የካቲት 22 ቀን 2017 ዓ ም በግምት ከቀኑ 7 ሰዓት አካባቢ የግል ተበዳይን አስገድዶ በመድፈር ለሞት የዳረጋት መሆኑን በማስረጃም ተረጋግጧል። የወረዳው ፖሊስ የምርመራ መዝገቡ እንደሚያስረዳው ተከሳሹ ግለሰብ የግል ተበዳይ በምትሰራበት ቤት ውስጥ ሰው አለመኖሩን ካረጋገጠ በኋላ ወደ ቤት በመግባት የኃይል ድርጊቱን በመጠቀም የአስገድዶ መድፈር ወንጀል በመፈጸም ለሞት ከዳረጋት በኋላ ለመሰወር ሞክረዋል። የኮቾሬ ወረዳ ፖሊስ በደረሰው ጥቆማ መሰረት ተጠርጣሪውን ተከታትሎ በህግ ቁጥጥር ስር በመዋል ምርመራ ጠርቶ በሰውና የሰነድ መረጃ በማደራጀት ለወረዳው አቃቢ ይልካል። ከፖሊስ የምርመራ መዝገብ የደረሰው የወረዳው አቃቢ ህግ ተከሳሹ አስነዋሪ ድርጊት በመፈጸሙ ክስ በመመስረት ለወረዳው ፍርድ ቤትም ያቀርበዋል። የኮቸሬ ወረዳ ፍርድ ቤት ጉዳዩን ሲከታተል ቆይቶ በተከሳሽ ደሳለኛ ሰፋ ሰኔ 6 2017 ዓ ም በዋለው የወንጀል ችሎት ተከሳሹ በ25 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲሉ የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ሀይሌ ለብስራት ሬዲዮ ተናግሯል ስትል ሳምራዊት ስዩም ዘግባለች። የተከበራችሁ ተመልካቾቻችን አሁን ደግሞ ከዓለም አቀፍ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። የኢራንና የእስራኤል ግጭት አሜሪካ እሳቱን በማራገብ እያባባሰች ነው ስትል ቻይና ከሰሰች። የዩናይትድ ስቴትስ መሪ የቴሄራን ነዋሪዎችን ወዲያውኑ ለቀው እንዲወጡ ካስጠነቀቁ በኋላ ቻይና በኢራንና በእስራኤል መካከል እየተባባሰ ባለው ግጭት ላይ እሳት በማቀጣጠል ትራምፕን ከሰሰች። እሳቱን ማቃጠል፣ ነዳጅ ማፍሰስ፣ ማስፈራራትና ግፊት መጨመር የሁኔታው መባባስ ለማርገብ አይረዳም፣ ነገር ግን የበለጠ እንዲባባስና ግጭቱን ያሰፋዋል ሲል የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጎጂያንኩን በመደበኛ የዜና ኮንፈረንስ ላይ ስለ ትራምፕ አስተያየት ሲጠየቁ ተናግረዋል። በእስራኤል የሚገኘው የቻይና ኤምባሲ ማክሰኞ እስራኤልና ኢራን ከባድ ጥቃት ውስጥ መግባታቸውን ተከትሎ ዜጎቹ በተቻለ ፍጥነት ሀገሪቱን ለቀው እንዲወጡ አሳስበዋል። በእስራኤል ውስጥ ያለው የቻይና ተልእኮ ቻይናውያን በተቻለ ፍጥነት በመሬት ድንበር ማቋራጮች ሀገሪቱን ለቀው እንዲወጡ አሳስቧል። ይህም ለግል ደህንነታቸው ዋስትና እንዲሰጡ ቅድመ ሁኔታ ነው ሲል ኤምባሲው በዊቻት ላይ በሰጠው መግለጫም ገልጿል። በዮርዳኖስ አቅጣጫ መሄድ ይመከራል ሲልም አክሏል። የቤጂንግ ኤምባሲ ማክሰኞ ዕለት ግጭቱ መባባሱን ቀጥሏል ብሏል። በርካታ የሲቪል መሰረተ ልማቶች ተበላሽተዋል። የዜጎች ጉዳት እየጨመረ ነው። የጸጥታው ሁኔታም አሳሳቢ የሆነ መጥቷል፣ ብለዋል። የኢራንና እስራኤል ጥቃቱ ከበፊቱ ያነሰ ቢሆንም ለአምስተኛ ቀን የተኩስ ልውውጥ ማድረጋቸውን ከመካከለኛው ምስራቅ የሚወጡ ዘገባዎች አመላክተዋል። እስራኤል በምዕራብ ኢራን ውስጥ በርካታ ወታደራዊ ኢላማዎች በአንድ ሌሊት የመታች ሲሆን ከምሽት ወደ ላይ የሚተኮሱ ሚሳኤሎችና የድሮን ማከማቻ ቦታዎችን ደብድባለች። በቴህራን የደረሱ ፍንዳታዎች በነዋሪዎች ላይ ፍርሃትና ቁጣን ቀስቅሰዋል። በከተማ ውስጥ ከሚኖሩ ከ አስር ሚሊዮን በላይ ሰዎችና ከ14 ሚሊዮን በላይ የሚሆኑ ሌሎች በርካታ ከተሞችን ባካተተው ሰፊው ቴህራን ግዛት ውስጥ ያሉ ነዋሪዎች ከፍተኛ ድንጋጤ ውስጥ ይገኛሉ። በነዋሪዎች ዘንድ ከፍተኛ ጭንቀትና ፍርሃት አለ። ነገር ግን የሚገርመው በዋና ከተማ ውስጥ በአብሮነት የመቆየት ስሜትም አለ። በአንጻሩ እስራኤል ለደረሰባት ፍንዳታና ተደጋጋሚ የማስጠንቀቂያ መልእክቶች ምላሽ ለመስጠት ቁጥራቸው ቀላል የማይባል የሕዝቡ ክፍል ቴህራንን ለቆ መውጣትን መርጧል። በተለይም ኢላማ በተደረገባቸው ሰፈሮች ውስጥ የሚኖሩ ጥልቅ የሆነ ንዴት ስሜት ነበረም። ነዋሪዎቹ ከኒውክሌር መርሃ ግብርም ሆነ ከወታደራዊ ተቋማት ጋር ምንም አይነት ግንኙነት እንደሌላቸው እና አሁን በእነዚህ ክስተቶች ህይወታቸውን በቀጥታ እየተጎዳባቸው ያሉ ተራ ዜጎች መሆናቸውንም ተናግረዋል። መቀመጫውን በቴህራን ያደረገው የኢራን ጉዳይ ተንታኝ አባስ አስላኒ እስራኤል በኢራን ውስጥ የስነ ልቦና ጦርነት በግድያና ከጊዜ ወደ ጊዜ እየጨመረ በሚሄድ ዛቻዎች እያካሄደች ነው ብለዋል። በመካከለኛው ምስራቅ ስትራቴጂክ ጥናት ማዕከል ከፍተኛ ተመራማሪ የሆኑት አስላኒ ኢራን ለእስራኤል ጥቃቶች ምላሽ እንዳትሰጥ ለማስቆም እስራኤል ህዝቡን ለማስፈራራትና የዛቻ ደረጃን ለመጨመር እየሞከረች ነው ብለዋል። እውነታው ግን ኢራን እስካሁን ድረስ በሙሉ ኃይል አልመጣችም፣ ምክንያቱም ዩናይትድ ስቴትስ በዚህ ግጭት ውስጥ ልትሳተፍ የምትችልበት እድል ክፍት ነው ብለዋል። የእስራኤል ጥቃቶችና ዛቻዎች ፍርሀትን ወይንም ትርምስን ከማስነሳት ይልቅ በኢራን ውስጥ ጠንካራ የብሔራዊ አንድነት ስሜትን ፈጥረዋል ብሏል። የእስራኤል ጥቃት ኢራንን ምላሽ ከመስጠት አያግድም ሲሉም አክለዋል። የተከበራችሁ የብስራት ዩቲዩብ ተመልካቾቻችን ለእለቱ ያዝንላችሁ መረጃዎች ይህን ይመስል ነበር። ከመረጃዎቹ ጋር ባልደረባዬ ሰላማዊ ነጋሲና እኔ ምህረት ታደሰ አብረናችሁ ቆይታ አደረግን። ሰላም።